መጀመሪያ የሚነበሩ ናቸው ነው የምትለኝ? የስ ኔሴሰሪ ናቸው ኤቪደንስ ትጠናለህ እንደዚህ። ኦኬ ኳንተም ፍላክቹዌሽን ቲዮሪ ብለህ ትልቁ ላይ አድርጌ የሚታወቅ ሊቅ ጥቀስና፣ ማንኛውም ሊንክ ማ እንዴት ነው? ዝም ብለ የተጻፈ ኢንተርኔት ላይ እኮ እንትና ሽሮ ቤት ብለህ ሰርች አድርገህ ያወጣልሃል። ሽሮ ቤት ቬሪፋይድ የሆነ ቬሪፋይድ የሆነው ዌብሳይት ሊሆን የሆነው ነገር ሊሆን ይችላል ነው በቃ። ስለዚህ ሌላ ትረስት የሆነ ሰው ወይም ደግሞ የሆነ አካል አቀርባለሁ። ቅድም እኮ ቲዮሪ አልቀበልም ብለሽ ነበር። አሁን ደግሞ ቲዮሪ ይቀበላል አለሽ። ሁሉንም ነገር ትዮሪ ትቀበላለህ ሁሉንም ትዮሪ ትቀበላለህ፣ ኤቪደንስ እስካላቸው። ስለዚህ ቲዮሪ ራሱ ኤቪደንስ ካለው ነው። የዚኛውንም ትዮሪው መጀመሪያ ታመጣለናል። ለዚህ ለትዮሪው ኤቪደንሱን አያይዘህ ታመጣለህ ካሜራ ያደረገእኔም ሳ ነገር ሳ ለምሳሌ አንድ እስኮላር አይደለም ስለዚህ ነገር የሚያጠ ነው አንድ ነገር ለምሳሌ አላን ኤች አላን ስሙን ሰው አላን ኤች ገዝ ዝም ብሎ ኢንተርኔት ላይ የጻፈለትን ነው። አሜሪካዊ ነው፣ ባይዘወይ ፊዚክስ ምን መጽሐፍ ላይ ኢንተርኔት ላይ ጻጥሎ አውጥቶት ነው ባይዘወይ። እሺ ነው ያጣል መጽሐፉን አምጣ። ነገርኩህ እኮ ነው የጠራኸው እኮ። ዝም ብለህ የሰው ስም ሰጠራ የሰው ስም ጠራክ ምናምን ስትባል እንትን አለ። ለምሳሌ ዌብሳይቱን ልንገርህ። እሺ ሼክ ብሎ የት ጋር ነው ያለው? እንደዛ ነው ጥያቄው። አሁን የት ጋር ነው ያለው? እና ደግሞ ኤቪደንሱን አያይዝ፣ ሁለቱንም ታመጣው። መጀመሪያ ለቲዮሪው ራሱ ኤቪደንስ ታመጣለህ። መጀመሪያ ለቲዮሪው ኤቪደንስ ራሱ ፐብሊሽድ የሆነ ሪሰርች ፔፐር ቲዮሪ ነው አይደለም፣ ኤቪደንስ ነው አይደለም። ማስረጃው ላይ ነው። ጀነሲስ በቃ መጀመሪያ መጽሐፍ ነው፣ እንደዛ እነዚህ አካላቶች መጀመሪያ የነበሩ ናቸው። ምንም ኮዛ አላደርጋቸው ማስረጃ ስለዚህ ተመጣለ ይህንን ብርሃል ሊቁንና መጽሐፉን ንሰጠላለ። ሁለተኛ ደግሞ ለዚኛው ንግግር ደግሞ ተጨማሪ ሌላ ማስረጃ ደግሞ ማስረጃ ከሌላቸው አልቀበልም። ስማ ኮርነል ዩኒቨርሲቲ ኳንተም ፍላክቹሬሽን ኢን ፔፐር ምን ነገርኩ እኮ ይሄኛውን ንሽን ኮዝሞሎጂን ሀውዝ የሌቱ መልቲቨርስ ነው እየነገርኩህ ያለሁት። ሳይሆን ምን ነው መጀመሪያ የአርቲክሉን ጽሁፍ ሳይሆን እንትኑን ነገር ነው ይሄ ፐብሊሽ የተደረገበት ቦታ በከርነል ዩኒቨርሲቲ ፐብሊሽ የተደረገ ወይም አርዛይፍ ኦርጅ ብለህ ገብተህ ጀምረ ተዘጋጅተናል። ባይዘው ባይዘሽ ለጊዜው ማስረጃዎችን ሰብስበን በቃ እንደዚህ ገብተህ ኤ እስኪ ቶ ምንም ነገር አስተካክለናል። ከዚህ በኋላ ምንም ነገር እንትን አላልከንም፣ ዝም ብለህ የሆነ የሰውየውን ስም ራሱ ባይዘው ማለት ነው። ዝም ብለህ ኢንተርኔት ላይ የሆነ ሴብ ያረኩት ነበረ አወጣሁት። ምንም አ ዝም አላኔችህ ምናምን እያልክ ማን ነው የት ነው የለ። እሺ ምን መጽሐፍ ላይ አሁን የሱ መጽሐፍቶች ሱ እሱን ያዘጋጀው አሁን እንትን ያልከውን ነገር እሱ ብቻ አይደለም ብዙ ሳይንቲስቶች ሆኖ ነው ያዘጋጁት። እሺ እነማን እነማን ነው ያዘጋጁት? እሱም ፔፐሩ ላይ ሄደ ያ ስማቸውን ሸምድጅ? ምን አይነት ጥያቄ ነው የምትጠይቁት? እቆይ ስማቸው ዝርዝር ምን አይነት ጥያቄ ወሰኛል። አንተ መጀመሪያ ቴዎሪ ብለህ ተናገሩ። በዛ ቴዎሪ ነው ማስረጃ አምጣ። ለዛ ኤቪደንስ ማስረጃው ምንድን ነው? ዝም ብለህ ማንኛውም ዌብሳይት ላይ እንደዚህ የሚባለው ዌብሳይት ላይ ሂድና እንትን ብል ምን ሆነሃል? ህጻናት አይደለም እኮ እዚህ ያለ ነው።